ሰላም ጤና ይስጥልኝ ውድ ቤተሰቦቻችን። ወደ ዕለቱ ወዳዘጋጀ ነው የጥንቃቄ መልእክት እናልፋለን። በብልጽግናው መንግስትና በፋኖ ኃይሎች መካከል እየተደረገ የሚገኘውን የትጥቅ ትግል አስመልክቶ የፋኖ ኃይሎች ከፍተኛ የማጥቃት ዘመቻ እያደረጉ እንደሆነ የሚታወቅ ጉዳይ ነው። ይህ በእንዲህ እንዳለ የብልጽግናው መንግስት የደረሰበትን ሽንፈት ለአለማመን፣ አብዛኛውን ጊዜ በሆስፒታሎች በትምህርት ቤት እንዲሁም ንጹሐንን ታርጌት ያደረገ የድሮን ጥቃት እንደሚፈጽም ይታወቃል። ይህንን ጥቃት ለመከላከል ያስችላሉ ያልናቸውን መከላከያ መንገዶች እንደሚከተለው እናስደምጣቸው ይሆናል። ከታች የተጠቀሱት ነገሮች ሙሉ ለሙሉ ከድሮን ጥቃት ራሳችንን ለመከላከል ባያስችሉንም የጥቃት መጠኑን በእጅጉ የሚቀንሱ መሆኑን በመሆኑ ሁሉም የፋኖ አደረጃጀቶች ሆነ ሕዝባችን በተግባር እንዲፈጽመው ይመከራል። አንደኛ እይታን መቀነስ። እይታን መቀነስ ሲባል ድሮኖች መጀመሪያ ቅኝት ስለሆነ የሚያደርጉት በተቻለ አቅም ከድሮን እይታ ውጭ ለመሆን መሞከር። ይህንንም ለማድረግ ከሁኔታዎች ጋር መመሳሰል የሚችል ወይም ከአካባቢው ጋር የሚመሳሰል አልባሳትን መጠቀም ለምሳሌ ከመልክዓ ምድር አቀማመጥ ጋር የሚመሳሰሉ ልብሶችን መልበስ ይጠበቅብናል። ሁለተኛ አንጸባራቂን ማስወገድ፣ ሊንጸባረቁ የሚችሉ ማንኛውንም አይነቶች ነገሮች ማስወገድ፣ ለምሳሌ የመሳሪያ ካዝና፣ ነጭ፣ ቢጫ አልባሳትን ማስወገድ ወይም የሚያብለጨልጩ ነገሮችን አለመጠቀም። ሁለተኛው የምንከላከልበት መንገድ መከለል ሲሆን ድሮኖች ቅኝት አድርገው እስከሚጨርስ ድረስ ሽፋን ያለው ነገር ውስጥ መሆን ለምሳሌም ደን ካለ ወደ ደን ውስጥ መግባት፣ ከለላና መከታ ያለባቸው ቦታዎችን በፍጥነት መጠቀም ያስፈልጋል። ሶስተኛውና ዋነኛው ጉዳይ የኤሌክትሮኒክስ መሳሪያዎችን አለመጠቀም። ድሮኖች ወይም የሬዲዮ ምልክቶችን ወይም የሞባይል ስልክ እንቅስቃሴን መለየት ይችላሉ። ስለዚህም በተቻለ መጠን የስልክ ኔትወርካችንን ሙሉ ለሙሉ በማጥፋት አስፈላጊ ነው። ሶስተኛ ወይም አራተኛው ድምጻችን መቀነስ ድሮኖች ድምጽን የሚለይ መሳሪያ ስላላቸው ጫጫታዎችን መቀነስ አስፈላጊ ነው። ይህንንም በሚገባ በመተግበር በእጅጉ ምልክቶቹን ለመግባባት መሞከር ይህ ደግሞ በፋኖ የስልጠና ወቅት ጊዜ በደንብ ይሰጣል። አምስተኛ፣ የብርሃን ምልክት መቀነስ በተለይ ድሮኖች ጥቃት የሚያደርሱበት በሌሊት ከሆነ ቦታዎችን ሊያሳዩ የሚችሉ ነገሮችን ለምሳሌ እጅ ባትሪ፣ የሞባይል ስልክ ባትሪ፣ የስክሪን ባትሪ ጫጫታ መቀነስ ወይንም ለብርድ ተብሎ የሚቀጣጠል እሳትን አለመጠቀም። ስድስተኛና የመጨረሻው ማዘናጋትና ማሳሳት። ድሮኖች ቅኝት ካደረጉ በኋላ ስለሆነ ጥቃት የሚያደርሱት፣ ኢላማዎችን ለማሳት የሚያስችሉ ነገሮችን መጠቀም ለምሳሌ ምንም አይነት ሰው የሌለበት ቦታ ላይ እሳት አንድዶ ቦታ መቀየር፣ ሰው የሚመስል ነገርን በቁስ ሰርቶ አንጸባራቂ ነገር አልበሶ ከቦታው መሰወር እና መሰል ኢላማ ሊያስቱ የሚችሉ ነገሮችን ማድረግ ይጠበቅብናል። ለህዝባችንም በተቻለ ሁሉ ግንዛቤ በማስጨበጥ አማራዊና ሞራላዊ ግዴታችን እንወጣ። በጎነት ለሁሉም ክፋት ለማንም አንድነት፣ ኃይል ነው። ድል ለአማራ ፋኖ ነው።